ሰላም ኢትዮጵያውያን ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን ይዤ ቀርብ ያለው ደጀን ነኝ። የአማራ ክልል ባህልና ቱሪዝም ቢሮ ቅርሶችን በራስ አቅም መጠገን የሚያስችል የባህላዊ ኖራ ማቀነባበሪያ ፋብሪካ በምዕራብ በለሳ ሊገነባ ነው። የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ መልካሙ ጸጋይ እንዳሉት የኖራ ፋብሪካው እምቅ የኖራ ሀብት ባለበት የማዕከላዊ ጎንደር ዞን በለሳ ወረዳ ላይ የሚገነባ ነው። በቅርስ ጥገና ወቅት ዋንኛውን ዋጋ የሚወስደው የኖራ ወጪ ነው። የሚገነባው የኖራ ማቀነባበሪያ ፋብሪካ ወጪና የቅርሶችን ታሪካዊ ይዘት ጠብቆ ለማደስ ያስችላል ነው ያሉት። ጥንት አባቶቻችን ቅርሶችን የሰሩት ኖራን በባህላዊ መንገድ እያቃጠሉ ነበር። አሁንም የአባቶቻችንን የቅርስ ሥራ ጥበብ ከአሁኑ ትውልድ ጋር የሚያስተሳስር ፋብሪካ ልንተክል ነው ሲሉም ተናግረዋል። ፋብሪካውን የሚገነባው ተቋራጭ ተለይቷል። ግንባታው የሚያርፍበትና የጥሬ ዕቃ ማውጫ ቦታውም ተለይቶ ተይዟል ነው ያሉት አላፊውም ሶስተኛው ዓለም አቀፍ የሰላም፣ የአብሮነትና የልማት ጉባኤ በአፍሪካ ለመጀመሪያ ጊዜ በአዲስ አበባ ከተማ ሊካሄድ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ከአጋር አካላት ጋር በመተባበር የሚያዘጋጁ ሶስተኛው ዓለም አቀፍ የሰላም፣ የአብሮነትና የልማት ጉባኤ በአፍሪካ ለመጀመሪያ ጊዜ ከግንቦት 5 እስከ 6 2017 ዓ ም በአዲስ አበባ ሊካሄድ መሆኑ ተገልጿል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ የታደለ በሰጡት መግለጫ ጉባኤው አፍሪካ የኮንፈረንስ ማዕከል እንድትሆን እድል ይፈጥራል ብለዋል። ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የተላለፉት የሰው ሰራሽ አስተውሎ ዜናዎቻችን እስካሁኖቹ ነበሩ። ለህብረተሰብ ለውጥን ተጋለን። አማራ ሚዲያ ኮርፖሬሽን